የመናቅ ስሜት ተሰምቷችሁ ያውቃል? ያልተወደዳችሁ፣ በሌላ ሰው ጥላ ስር የሆናችሁ ያህል እንዲህ አይነት ስሜት አጋጥሟችሁ ያውቃል? በመጽሐፍ ቅዱስ ውስጥ ብዙም ያልተዘመረላት አንዲት ሴት ይህንን ስቃይ ጠንቅቃ ታውቃለች። ልያ የምትባለው ይህች ሴት ታላቅ እናት ናት። ግን እስቲ አስቡት፣ ከሁለት እህትማማቾች ይበልጥ ተወዳጅ ከነበረችው ከራሄል ይልቅ በኢየሱስ ክርስቶስ የትውልድ ሐረጉ ውስጥ ወሳኝ ሚና የተጫወተችው ልያ ብትሆንስ የሚገርም ነው አይደል? ሕይወቷ ያልተጠበቀ ድነት፣ መለኮታዊ ዓላማ እንዲሁም የዓለምን ጉዞ የቀየረ ገጠመኝ የሞላበት አስደናቂ ታሪክ ነው። ይህ ታሪክ በእግዚአብሔር የተወደደችው የልያ ታሪክ ነው። አንዳንዶች ይረሷታል፣ አንዳንዶች ደግሞ ትኩረት አይሰጧትም። ግን ልያ ማን ናት? ከየትስ መጣች? እግዚአብሔር ለምን ወደዳት? የሚለውን በጥልቀት የምንዳስስበት ጊዜ ደርሷል። ልብን በሚሰብር በተንኮል በተሞላው የላባ ቤት በሩቅ ሜሶፖታሚያ ምድር ይጀምራል፣ የልያ ታሪክ ተንኮለኛ አባት፣ ሁለት እህትማማቾች፣ አንዷ ቆንጆ፣ አንዷ ደግሞ ደብዛዛ እምትባል። ዓይኖቿ ደካሞች ነበሩ ይላል መጽሐፍ። ይህ ደግሞ ምን ማለቱ ይሁን? ውበቷ ከእህቷ አነሰ ነበር ወይስ ሌላ ምስጢር ይኖረው ይሆን? ዛሬው ቆይታችን ትኩረት እነዚህ ጥያቄዎች ላይ ነው። ዝግጁ ናችሁ እንግዲህ? ወደ ልያ ዓለም አብረን እንግባ። ተንኮለኛ አታ ላይ ስግብግብ። አዎ የልያና የራሄል አባት ላባ እንዲህ ያለ ሰው ነበር። ማታለል የዕለት ተዕለት ተግባሩ፣ ተንኮል ደግሞ የልብ ጓደኛው ነበር ማለት ይቻላል። ልያ ታላቅ እህት ስትሆን ራሄል ደግሞ ታናሽ ነበረች። ሁለቱም የዚህ አታላይ ሰው የላባ ልጆች ናቸው። መጽሐፍ ቅዱስ ስለ ልያ ሲናገር ዓይኖቿ ደካሞች ነበሩ ይላል። ይህ አገላለጽ ብዙ ትርጓሜ ቢኖረውም አብዛኞቹ ሊቃውንት የሚስማሙበት ግን ቁመናዋ ከታናሽ እህቷ ከራሄል ያነሰ መሆኑን ለማመልከት እንደሆነ ነው። ራሄል ውብ ናት። ውበቷ በዙሪያዋ ያሉትን ሁሉ የሚማርክ አይንን የሚስብ ነበር ሁሉም ራሄልን ያደንቁ ነበር ስለ እርሷም ያወሩ ነበር ልያ በዚህ መሃል ምን ይሰማት ይሆን ሁል ጊዜ ከእህቷ ጋር መወዳደር ሁል ጊዜ በታችነት ስሜት ሁል ጊዜ ያልተፈለገች የመሆን ስሜት ምን ያህል ከባድ ይሆን አስቡት በየቀኑ በየሰዓቱ በየደቂቃው ከውብ እህት ጋር መወዳደር የልያ ህይወት በዚህ ንጽጽር የተሞላ ነበር ይህ ሁኔታ ደግሞ ለሕይወት ዘመኗ የሚዘልቅ ስሜታዊ ስቃይ መሰረት ጥሎባት ነበር። ምን አይነት መከራ! ያዕቆብ ከወንድሙ ከኤሳው ቁጣ ሸሽቶ ወደ ላባ ቤት የመጣው ያዕቆብ፣ የኤሳው ቁጣ ቀላል አልነበረም። ወንድሙን ያሞኘው፣ የብኩርናውን መብት የቀማው ያዕቆብ አሁን በስጋት እየኖረ ነው። የገዛ ወንድሙ ሊገድለው ይፈልጋል። ወደ አጎቱ ወደ ላባ ቤት የተጠጋውም ከዚህ ፍርሃት ለማምለጥ ነበር ነገር ግን በዚህ በተንኮል በተሞላ ቤት ውስጥ ምን ይጠብቀው ይሆን ላባስ ምን አዘጋጅቶለት ይሆን ያዕቆብ አደጋውን ሸሽቶ ሌላ አደጋ ውስጥ ገባን? በላባ ቤት በዛች የመጀመሪያ ምሽት ያዕቆብ አይኖቹ ያረፉት በማን ላይ መሰላችሁ? አዎ በራሄል ላይ ውበቷ ልክ እንደ ፀሐይ ልክ እንደ ሙሉ ጨረቃ ያዕቆብን በአንድ አፍታ ማረከው ልቡ በፍቅር ተመታ ፍቅሩን ለመግለጽ ምን ማድረግ እንዳለበት አላወቀም ልክ እንዳያት በቅጽበት ልቡ በፍቅሯ ነደደ። ራሄልን ሲያይ ዓለም ቆመች፣ እስትንፋሱ ተቋረጠ። ስለ እርሷ ያለውን ፍቅር ለመግለጽ ማንኛውንም ነገር ለማድረግ ዝግጁ ነበር። ለአባቷ ለላባ ራሄልን እንዲያጋባው ለመነው። ላባ ግን ተንኮለኛ አይደል፣ በቀላሉ የሚገኝ ነገር የለም አለ። ለሰባት ዓመት ተገዛልኝ፣ ከዚያም ራሄልን አጋባሃለሁ አለው። ሰባት ዓመት ለያዕቆብ ግን ይህ ረጅም ጊዜ አልመሰለውም። መጽሐፍ ቅዱስ እንደሚነግረን እነዚያ ሰባት ዓመታት እንደ ጥቂት ቀን ነበር ያለፉት። ለምን? ለራሔል ባለው ጥልቅ ፍቅር ምክንያት። ፍቅር ጊዜን ያስረሳል፣ መከራን ያቀላል። ያዕቆብ በየቀኑ ራሄልን እያሰበ የሰርጉን ቀን እየናፈቀ በትጋት ይሰራ ነበር። ላባን በትዕግሥት ያገለግል ነበር። ህልሙ አንድና አንድ ነው፣ ራሄልን ማግባት። ያ ቀን መቼ ይሆን? እናም ያ ተናፋቂ ቀን ደረሰ። የሰርጉ ምሽት፣ ያዕቆብ በደስታ ሰክሯል። ልቡ በጉጉት ይመታል። ከእንግዲህ የራሄል ባል ሊሆን ነው። ህልሙ ሊሳካ ነው። ግን ላባ ምን እያሴረ ይሆን? በዚያች የጨለማ ምሽት ማንም ያላሰበው ነገር ተከሰተ። ክህደት፣ ማታለል፣ ልብን የሚሰብር ተንኮል። ላባ የጨለማውን ሽፋን ተጠቅሞ ያደረገው ነገር ዘግናኝ ነበር። ያዕቆብ በፍቅር የናፈቃትን የልቡን ንግሥት ራሄልን ሳይሆን ልያን፣ ታላቅ እህቷን፣ በጨለማ ውስጥ ያዕቆብ ምንም ሊያስተውል በማይችልበት ሁኔታ ልያን አጋባው። በማግስቱ ጠዋት ፀሐይ ስትወጣ ያዕቆብ ዓይኖቹን ገለጠ። አጠገቡ ያለችው ማን ናት? ራሄል አይደለችም። ልያ ናት። ያዕቆብ ደነገጠ፣ ተናደደ፣ ልቡ በቁጣ ተቃጠለ። ምን አደረክብኝ ብሎ ጮኸበት። እንዴት እንዲህ ያለ ክህደት ሊፈጸምበት ቻለ? ላባ ግን ለዚህ ሁሉ ተንኮሉ ምክንያት ነበረው። በሀገራችን ታናሽቱን ከታላቂቱ በፊት ማጋባት ልማድ አይደለም አለው ላባ። ይህ ምን አይነት ምክንያት ነው? ይህ ሰበብ የያዕቆብን ቁጣ ሊያበርድለት ይችላልን? በፍጹም ! ልቡ በህመም ተሰበረ። ላባ ግን ጨዋታውን ገና አልጨርሰም። ያዕቆብን የበለጠ ለማሰቃየት ወስኗል። ራሄልን ሰጠሃለሁ። ላባ ይህንን ሲናገር የያዕቆብ ልብ ለሁለት ተከፈለ። ደስታና ግራ መጋባት ተፈራረቁበት። ራሄልን ይወዳታል። ነገር ግን ልያስ? ለእርሷም ሌላ ሰባት ዓመት ተገዛልኝ ሲል ላባ ጨመረበት። ሌላ ሰባት ዓመት ይህ ማለት አስራ አራት ዓመት ሙሉ ለላባ መገዛት ማለት ነው። ያዕቆብ ምን ያደርግ ይሆን? ምርጫው ከባድ ነው። ይህ ስምምነት ግን ልያን እጅግ አሳዛኝ ሁኔታ ውስጥ ከተታት። እስቲ አስቡት፣ አሁን ባለ ትዳር ናት፣ ነገር ግን ባለዋ አይወዳትም። እንዲያውም ተታሎ ነው ያገባት። የተታለለባት የተከዳባት ልያ ምን አይነት ስሜት ተሰምቷት ይሆን? ማንም የማያስባት፣ ማንም ትኩረት የማይሰጣት። ምንኛ የሚያሳዝን ዕጣ ፈንታ ነው። የልያ ሥቃይ በመጽሐፍ ቅዱስ ውስጥ በግልጽ ተቀምጧል። በታሪክ ውስጥ የልቧ ስብራት ይሰማል። ጥልቅ የሆነ ያለመፈለግ ስሜት፣ ውድቅ የመደረግ ስሜት፣ ሁልጊዜም ከውቡዋና ተወዳጇ እህቷ ከራሄል ጥላ ስር መኖር፣ ይህ ሁሉ ምን ያህል ልብን የሚሰብር ይሆን? ልያ በየቀኑ ይህንን መራራ ጽዋ ትጎነጭ ነበር። ግን ልብ በሉ፣ ምንም እንኳን ሁኔታዎች አስቸጋሪ ቢሆኑም የልያ ህይወት ያልተጠበቀ ለውጥ አደረገ፣ ዘላለማዊ ፋይዳ ያለው ለውጥ። እንዴት? ምን ተከሰተ? እግዚአብሔር መሐሪው እግዚአብሔር የልያን መከራ አየ። ኦሪት ዘፍጥረት ምዕራፍ 29 ቁጥር 31 ላይ እንዲህ ይላል፣ እግዚአብሔርም ልያ እንደተጠላች ባየ ጊዜ ማኅፀኗን ከፈተ፤ ራሄል ግን መካን ነበረች፤ ይላል። በዚያ ዘመን በአንድ ማህበረሰብ ውስጥ የአንዲት ሴት ዋጋ የሚለካው በልጅ የመውለድ አቅሟ ነበር። ልጅ መውለድ ትልቅ ክብር፣ መካን መሆን ደግሞ ትልቅ ውርደት ነው። ስለዚህ እግዚአብሔር ለልያ የሰጣት በረከት እጅግ የላቀ ነበር። መካን የነበረችው ራሄል ስትሆን የተጠላችው ልያ ግን መውለድ ቻለች። የልያ የመውለድ አቅም ለእርሷ ትልቅ ትርጉምና ተስፋ ሰጣት። ከእንግዲህ የተናቀች አይደለችም። እግዚአብሔር ከእርሷ ጋር መሆኑን አወቀች። ለያዕቆብ ስድስት ወንድ ልጆችንና አንዲት ሴት ልጅ ወለደችለት። እያንዳንዳቸው እነዚህ ልጆች የእስራኤልን ዐሥራ ሁለቱን ነገዶች በመመሥረት ረገድ ትልቅ ሚና የሚጫወቱ ይሆናሉ። እስቲ አስቡት፣ የተጠላችው ያልተፈለገችው ልያ የእስራኤል እናቶች አንዷ ሆነች። የልያ የመጀመሪያ ልጅ ስሙ ሮቤል ይባላል። ትርጉሙም እዩ ወንድ ልጅ ማለት ነው። ልያ ይህንን ስም ያወጣችለት ለምን እንደሆነ ታውቃላችሁ? እግዚአብሔር መከራዬን አይቷልና አሁንም ባሌ ይወደኛል ብዬ ነው አለች። ልያ አሁንም የባሏን ፍቅር ትናፍቃለች። ልጅ በመውለዷ ባሌ ይወደኝ ይሆን ብላ ተስፋ ታደርጋለች። ሁለተኛም ወንድ ልጅ ተወለደ። ስሙንም ስምዖን ብላ ጠራችው። ስምዖን ማለት የሚሰማ ማለት ነው። ልያም እግዚአብሔር እንዳልተወደድኩ ሰምቷልና ስለዚህ ደግሞ ልጅን ሰጠኝ አለች። ልብ በሉ፣ ልያ አሁንም ቢሆን ያልተወደደች መሆኗን ታውቃለች። እግዚአብሔር ግን የእርሷን መከራ የእርሷን የብቸኝነት ስሜት እንደሚሰማ ታምናለች። በዚህም ሌላ ልጅ በመስጠት እግዚአብሔር እንዳጽናናት ተሰምቷታል። ሦስተኛው ወንድ ልጅ ደግሞ ሌዊ ተባለ። ሌዊ ማለት የተጣበቀ ማለት ነው። ልያም እንዲህ አለች። አሁንስ ሶስት ወንዶች ልጆች ስለወለድኩለት ባሌ ከእኔ ጋር ይጣበቃል ብዬ ተስፋ አደርጋለሁ አለች። ልያ ሶስት ወንዶች ልጆች፣ አሁንስ ያዕቆብ ወደ እርሷ ይመለስ ይሆን? ልቡ ከእርሷ ጋር ይጣበቅ ይሆን? ልያ አሁንም ያንን የባሏን ፍቅርና መቀራረብ ትናፍቃለች። ሶስት ወንዶች ልጆች ከወለደች በኋላስ ምን ሊፈጠር ይችላል? ምኞትዋ ግን ምኞት ብቻ ሆኖ ቀረ። ያዕቆብ ልቡ አሁንም ከራሄል ጋር ነበር። ምንም እንኳን ልያ ልጆች ብትወልድለትም ምንም እንኳን ለእርሱ ያላትን ፍቅር በተለየ መንገድ ብትገልጽለትም ያዕቆብ ልቡ ሊመለስላት አልቻልም። የልያ ታሪክ ያልተመለሰ ናፍቆት፣ ጥልቅ የሆነ ሀዘን የሞላበት ታሪክ ነው። ልቧ በስቃይ ተሞልቷል። ግን አሁንም ተስፋ አለ። ታሪኩ ገና አላበቃም። የልያ ታሪክ የእግዚአብሔር ታማኝነት የሚገለጥበት ታሪክ ነው። ሊያ በባሏ ዘንድ ውድቅ ብትደረግም በእግዚአብሔር ዘንድ ግን ውድቅ አልተደረገችም። እግዚአብሔር አልተዋትም። እግዚአብሔር አልረሳትም። እንዲያውም ማንም ሊገምተው በማይችል መልኩ ባረካት። ይህ በረከት ደግሞ ለወደፊቱ እስራኤል አልፎ ተርፎም ለመላው ዓለም እጅግ ከፍተኛ ትርጉም የሚኖረው በረከት ነበር። አስቡት ሊያ፣ ያልተወደደችው፣ የተናቀችው፣ ከእህቷ ጥላ ስር የኖረችው ሊያ የእስራኤል እናቶች አንዷ ሆነች። በታሪክ ውስጥ ትልቅ ስፍራ እንዲኖራት ብቻ ሳይሆን የመሲሁ የትውልድ ሐረግ ውስጥ እንድትሆን አደረጋት። ይህ እንዴት ያለ አስደናቂ ነገር ነው! እግዚአብሔር የሰዎችን እቅድ እንዴት እንደሚገለብጥ ተመልከቱ። ላባ ያዕቆብን ለማታለል አስቦ፣ ያዕቆብም ራሔልን ብቻ ለማግባት አስቦ ነበር። ልያ ግን ምንም እንኳን ባትፈለግም፣ ምንም እንኳን ባትወደድም፣ በእግዚአብሔር ታላቅ እቅድ ውስጥ ቁልፍ ሚና ተጫወተች። የእግዚአብሔር እቅድ ከሰው እቅድ በላይ ነው። የእግዚአብሔር ምህረት ከሰው ጭካኔ በላይ ነው። አራተኛው ወንድ ልጅ ይሁዳ ተባለ። ይህ ልጅ በልያ ህይወት ውስጥ አልፎ ተርፎም በመጽሐፍ ቅዱስ ታሪክ ውስጥ ትልቅ ለውጥ ያመጣ ልጅ ነበር። እስከዚህ ድረስ ልያ ትኩረቷ የነበረው ወንዶች ልጆችን በመውለድ የያዕቆብን ፍቅር ለማግኘት ነበር። እያንዳንዳቸውን ልጆቿን ስትወልድ ስም ስታወጣላቸው በውስጧ ያለውን ሐዘን፣ ናፍቆት፣ የባሏን ፍቅር የመፈለግ ጥልቅ ጉጉት ይንጸባረቅባት ነበር። ሮቤልን ስትወልድ እግዚአብሔር መከራዬን አይቷል አለች። ስምዖንን ስትወልድ እግዚአብሔር እንዳልተወደድኩ ሰምተዋል አለች ሌዊን ስትወልድ አሁንስ ባሌ ከእኔ ጋር ይጣበቃል አለች በእያንዳንዳቸው ስሞች ውስጥ ያልተመለሰ ፍቅርና ናፍቆት ይታያል ነገር ግን ይሁዳ ሲወለድ የሆነ ነገር ተለወጠ ልያ ትኩረቷን ከያዕቆብ ወደ እግዚአብሔር አዞረች ይሁዳን ስትወልድ ምን አለች መሰላችሁ አሁንስ እግዚአብሔርን አመሰግናለሁ አለች ልያ ይሁዳ ማለት ምስጋና ማለት ነው ይህ ስም በልያ ልብ ውስጥ የተከሰተውን ጥልቅ ለውጥ የሚያመለክት ነበር። ከእንግዲህ የያዕቆብን ሞገስ ለማግኘት ከመጣጣር ይልቅ ልያ እግዚአብሔርን ስለ በረከቶቹ ለማመስገን መረጠች። ይህ በልያ ሕይወት ውስጥ ትልቅ መንፈሳዊ ለውጥ ነበር። ማንነቷን ያገኘችው በባሏ ፍቅር ሳይሆን ከእግዚአብሔር ጋር ባላት ግንኙነት ውስጥ መሆኑን ተረዳች። ከእንግዲህ የምትፈልገው የያዕቆብን ፍቅር ሳይሆን የእግዚአብሔርን ሞገስ ሆነ። የይሁዳ መወለድ ለልያ በግል ሕይወቷ ብቻ ሳይሆን ለወደፊቱ እስራኤል፣ አልፎ ተርፎም ለመላው ዓለም ከፍተኛ እንድምታ የነበረው ክስተት ነበር። አስቡት፣ ይሁዳ የንጉሥ ዳዊት ቅድመ አያት ይሆናል። ከሁሉም በላይ ደግሞ የኢየሱስ ክርስቶስ የትውልድ ሐረግ ውስጥ ይገባል። መሲሁ የሚመጣው ከልያ ዘር መሆኑ እጅግ አስገራሚና የእግዚአብሔርን ድንቅ ሥራና ጸጋ የሚያሳይ እውነታ ነው። እግዚአብሔር እንዴት አስገራሚ በሆነ መንገድ እንደሚሠራ ተመልከቱ። የተናቀችው፣ ያልተወደደችው፣ ሁል ጊዜም ከእህቷ ራሄል ጥላ ስር ትኖር የነበረችው ልያ የእግዚአብሔርን ታላቅ ዕቅድ ለመፈጸም ተመረጠች። የሰው እይታ ውስን ነው። የሰው ፍቅር ጊዜያዊ ነው። የእግዚአብሔር እቅድ ግን ፍጹም ነው። የእግዚአብሔር ጸጋ ግን ወሰን የለውም። ልያ የባሏን ፍቅር ለማግኘት ጥራ ባታገኝም የእግዚአብሔርን ጸጋ ግን አገኘች። ይህ ጸጋ ደግሞ ከማንኛውም ሰዋዊ ፍቅር የላቀ ነበር። አስደንጋጩ እውነት፣ ልብን በሚሰብር ሁኔታ የተጀመረው የልያ ታሪክ በሚገርም ሁኔታ ተቋጨ። ምንም እንኳን ተወዳጅ ያልሆነች ሚስት ብትሆንም ልያ የዓለምን አዳኝ የሚያስገኘው ነገድ እናት ሆነች። አስቡት፣ ያዕቆብ በፍቅር የወደዳት ራሄል ሳትሆን የተጠላችው ያልተወደደችው ልያ። ይህ እንዴት ያለ አስገራሚ እግዚአብሔር ሥራ ነው! ልያ ከሰው ፍቅር ይልቅ ለእግዚአብሔር ምስጋና ማቅረብን ስትመርጥ በእምነትና በእርካታ የመኖርን ታላቅ ትምህርት አስተማረችን። የልያ ታሪክ እውነተኛ እርካታ የሚገኘው ከሌሎች ሰዎች እውቅና ወይም ፍቅር ሳይሆን ከእግዚአብሔር ጋር ባለን ግንኙነት ውስጥ መሆኑን ያስተምረናል። የሰው ፍቅር ይለወጣል፣ የሰው እውቅና ያልፋል፣ የእግዚአብሔር ፍቅር ግን ዘላለማዊ ነው። ልያ የያዕቆብን ፍቅር ለማግኘት መጣጣሯን ትታ ልቧን ወደ እግዚአብሔር ስታዞር ሰላምና እረፍትን አገኘች። በህይወቷ ውስጥ ትልቁን ቦታ የያዘው የባሏ ፍቅር ሳይሆን የእግዚአብሔር መገኘት ሆነ። ይህ ደግሞ እውነተኛ ነፃነትን ይሰጣል። ከእንግዲህ በሰው እይታና አስተያየት የምትመራ ሳትሆን በእግዚአብሔር ፍቃድ የምትመራ ሆነች። የይሁዳ ነገድ በእስራኤል ውስጥ ካሉት ነገዶች ሁሉ ይበልጥ ታዋቂ ከሆኑት ነገዶች አንዱ ሆነ። ለአብርሃም የተሰጠው የተስፋ ቃል ዘሩ ለዓለም ሁሉ በረከት እንደሚሆን የተነገረው የተስፋ ቃል በልያ የዘር ሐረግ ተፈጸመ። ልያ ከያዕቆብ አስራ ሁለቱ ወንዶች ልጆች መካከል የስድስቱ እናት መሆኗ የእስራኤልን ሀገር በመመስረት ረገድ ማዕከላዊ ሚና እንድትጫወት አድርጓታል። እያንዳንዳቸው የልያ ልጆች የአንድ ነገድ መሪ ሆኑ። እነዚህ ነገዶች አንድ ላይ ተጣምረው የእስራኤልን አስራ ሁለቱን ነገዶች መሰረቱም። አስራ ሁለቱን ነገዶች እነዚህ ነገዶች በአይሁድ ህዝብ ታሪክ ውስጥ እንዲሁም እግዚአብሔር ለሰው ልጆች ባለው የማዳን እቅድ ውስጥ ማዕከላዊ ሚና ተጫውተዋል። እግዚአብሔር ታሪኩን እንዴት በሚገርም ሁኔታ እንደሚጽፍ ተመልከቱ። ሮቤል የልያ የበኩር ልጅ የወንድሞቹ መሪ ለመሆን የታጨ ነበር። ነገር ግን በኋለኛው ሕይወቱ ባደረገው ነገር ምክንያት ይህንን የመሪነት ስፍራ አጣ። ምን አደረገ መሰላችሁ? ዘግናኝ ነገር ሠራ። ከአባቱ ቁባቶች ከአንዷ ከባላ ጋር በመተኛት አባቱን አዋረደ። በዚህም ምክንያት የበኩርነት መብቱን አጣ። ይህ በመጽሐፍ ቅዱስ ውስጥ ብዙዎች ትኩረት የማይሰጡት አስደንጋጭ እውነታ ነው። የያዕቆብ የበኩር ልጅ የመሪነት መብት የነበረው ሮቤል በኃጢአቱ ምክንያት ተሻረ። የእግዚአብሔር ፍርድ ምን ያህል ከባድ እንደሆነ ተመልከቱ። ኃጢአት የሚያስከትለው መዘዝ ምን ያህል አስከፊ እንደሆነ አስተውሉ። ስምዖንና ሌዊ የልያ ሁለተኛና ሦስተኛ ልጆች እንዲሁ በድርጊታቸው ምክንያት መዘዝ ገጥሟቸዋል። እህታቸው ዲና በተደፈረች ጊዜ በሴኬም ከተማ ላይ የወሰዱት የጭካኔ በቀል አስደንጋጭ ነበር። በታላቅ ቁጣና በጭካኔ የከተማዋን ወንዶች በሙሉ ገደሉ። ይህ የእነርሱ ጭካኔ የተሞላበት ቁጣና አመጽ ያዕቆብ በሞት አልጋው ላይ ሆኖ እንዲረግማቸው አደረገው በእስራኤል መካከል ይበተናሉ ይከፋፈላሉ ብሎ ተናገረ ይህ ትንቢት ፍጻሜውን አግኝቷል የስምዖን ነገድ ከነገዶቹ ሁሉ ትንሽ ከሆኑት ነገዶች አንዱ ሆነ በመጨረሻም በይሁዳ ነገድ ውስጥ ተጠቃለለ የሌዊ ነገድ ደግሞ የክህነት አገልግሎት እንዲሰጡ ተለዩ ነገር ግን የራሳቸው የሆነ ርስት አልነበራቸውም እግዚአብሔር የገባውን ቃል እንዴት እንደሚፈጽም ተመልከቱ የልያ አምስተኛና ስድስተኛ ወንዶች ልጆች ይሳኮርና ዛብሎን እንዲሁ የእስራኤልን ሀገር በመመስረት ረገድ ትልቅ ድርሻ ነበራቸው። ምንም እንኳን እንደ ይሁዳ፣ ሮቤል፣ ስምዖንና ሌዊ ያህል በመጽሐፍ ቅዱስ ትረካ ውስጥ ጎልተው ባይጠቀሱም የእነርሱም ማስተዋጽኦ ቀላል አልነበረም። እያንዳንዳቸው የየራሳቸው የሆነ ልዩ ተስጦ፣ ልዩ ባህሪ ነበራቸው። የይሳኮር ዘሮች በጥበባቸውና ጊዜውን በማስተዋል ችሎታቸው ይታወቁ ነበር። በጥበብ የተሞሉ ውሳኔዎችን ያደርጋሉ። የወደፊቱን ጊዜ መተንበይ ችሎታም ነበራቸው ይባላል። አስቸጋሪ በሆኑ ጊዜያት ለእስራኤል ሕዝብ ትልቅ መፍትሄ አምጪዎች ነበሩ። የዛብሎን ነገዶች ደግሞ በባህር አጠገብ በመኖራቸው በባህር ላይ የመጓጓዝ ችሎታቸውና በንግድ ስራቸው ይታወቃሉ። መርከቦችን ይሰሩ ነበር። ከሩቅ አገራት ጋር ይገበያዩም ነበር። ለእስራኤል ሀገር ኢኮኖሚያዊ እድገት ትልቅ አስተዋጽኦ አድርገዋል። ምንም እንኳን እነዚህ ነገዶች በመጽሐፍ ቅዱስ ውስጥ ብዙም ባይጠቀሱም እያንዳንዳቸው ለእስራኤል አጠቃላይ ጥንካሬና ልዩነት የራሳቸውን አስተዋጽኦ አድርገዋል። እያንዳንዳቸው የየራሳቸው ድርሻ ነበራቸው። ልክ እንደ አንድ አካል ክፍሎች እያንዳንዳቸው የየራሳቸውን ተግባር ሲያከናውኑ፣ ለእስራኤል ሙሉነት አስፈላጊ ሆኑ። የልያ ውርስ የእነዚህ ነገዶች እናት መሆኗ እጅግ ጥልቅ ነው። በሕይወቷ ውስጥ ብዙ ተግዳሮቶች ቢያጋጥሟትም፣ ብዙ ውድቅ መደረጎች ቢደርሱባትም የልያ ልጆች እግዚአብሔር የመዳን ዕቅዱን የሚፈጽምበት ሀገር መሰረት ሆኑ! ይህ እንዴት ያለ አስደናቂ ነገር ነው። የአስራ ሁለቱ የእስራኤል ነገዶች ታሪክ የእግዚአብሔርን ታማኝነት የሚያሳይ ምስክር ነው። አስቸጋሪ በሚመስሉ ሁኔታዎች ውስጥ እንኳን እግዚአብሔር ለዓላማው ሊጠቀምበት እንደሚችል የሚያሳይ ማስረጃ ነው። ልያ የእስራኤልን አስራ ሁለቱን ነገዶች በመመስረት የተጫወተችው ሚና እግዚአብሔር እቅዶቹን እኛ ባልጠበቅነው መንገድ እንደሚፈጽም ያስታውሰናል። እግዚአብሔር የሰውን ምርጫ አይመርጥም፣ የሰውን እይታ አያይም እርሱ ልብን ያያል፣ የተናቀውንም ይመርጣል። የልያ ልጅ ይሁዳ የእስራኤል ታላቁ ንጉሥ የዳዊት ቅድመ አያት ሆነ። ከዳዊት የዘር ሐረግ ደግሞ አምላካችንና መድኃኒታችን ኢየሱስ ክርስቶስ የዓለም አዳኝ ተወለደ። ይህ ለብዙ ሰዎች አስገራሚ ሊሆን የሚችል ዝርዝር ነው። ብዙም ያልተወደደችው ባልዋም ብዙም ትኩረት ያልሰጣት ሴት የአዳኙ ቅድመ አያት እንድትሆን በእግዚአብሔር ተመረጠች። ይህ እውነት እኛ ሰዎች ስለምንመርጠውና ስለምንሰጠው ዋጋ ያለንን የተሳሳተ አመለካከት ይሞግታል። የእግዚአብሔር መንገድ ከእኛ መንገድ የተለየ መሆኑን ያስታውሰናል። ልያ ከባሏ ፍቅር ፈላጊነት ተላቃ ማንነቷና ዓላማዋን በእግዚአብሔር ውስጥ ያገኘችበት መንፈሳዊ ጉዞ በልጆቿ በኩል በምትተወው ታሪክ ውስጥ ተንጸባርቋል። ራሄል በረሃብ ጊዜ ቤተሰቡን ያዳነው የዮሴፍ እናት ብትሆንም የመጨረሻው አዳኝ የሚመጣበትን የይሁዳ ነገድ እናት የሆነችው ግን ልያ ነበረች። ይህ የልያ ታሪክ ገጽታ አንድ አስደንጋጭ እውነት ይገልጣል። እግዚአብሔር ብዙ ጊዜ የሚሠራው ውድቅ በተደረጉ በተናቁና በተገፉ ሰዎች በኩል ነው። ዓለም ትኩረት በማይሰጣቸው፣ ዋጋ በማይሰጣቸው ሰዎች በኩል እግዚአብሔር ታላላቅ ሥራዎችን ይሠራል። የልያ ታሪክ ባሏ ስላልወደዳት ሴት የሚናገር ታሪክ ብቻ አይደለም። እግዚአብሔር ዓለም ችላ የሚላቸውን ሰዎች እንዴት እንደሚመለከትና ዋጋ እንደሚሰጣቸው የሚያሳይ ታሪክ ነው። የተሰበረውንና የተናቀውን ነገር ወስዶ ወደ ውብና አዳኝ ነገር እንዴት እንደሚለውጠው የሚያሳይ ታሪክ ነው። የልያ ታሪክ ዘሮቿ በእስራኤል ታሪክ ውስጥ በተጫወቱት ሚና በግልጽ ይታያል። እንደ እግዚአብሔር ልብ የሆነው ሰው የተባለው ንጉሥ ዳዊት ከልያ በይሁዳ በኩል የተወለደ ልጇ ነው። የዳዊት መዝሙሮች፣ የእርሱ አመራር፣ ከእግዚአብሔር ጋር የገባው ኪዳን ሁሉም ከልያ የዘር ሐረግ የመነጩ ናቸው። እግዚአብሔር ለዳዊት የገባው የተስፋ ቃል ዙፋኑ ለዘላለም እንደሚጸና የገባው የተስፋ ቃል በንጉሶች ንጉሥ በአማልክት አምላክ በኢየሱስ ክርስቶስ በኩል ተፈጸመ። ልያ ባሏ ባይወዳትም እግዚአብሔር ወደዳት። ዓለም ባያያትም እግዚአብሔር አያት። በእርሷ በኩል ታላቁን የመዳን ዕቅዱን ፈጸመ። የልያ በኢየሱስ የትውልድ ሐረግ ውስጥ ያላት ሚና ምን ያህል ጉልህ እንደሆነ በማቴዎስ ወንጌል ውስጥ በምናገኛቸው የክርስቶስ የትውልድ ዝርዝር ውስጥ በግልጽ ተቀምጧል። በማቴዎስ ወንጌል ምዕራፍ አንድ ላይ የኢየሱስ ክርስቶስን የትውልድ ሐረግ ስንመለከት አንድ አስገራሚ ነገር እናገኛለን። ማቴዎስ የኢየሱስን አባቶች ሲዘረዝር ይሁዳንና ትዕማርን አካቷል። ትዕማር፣ ይሄ ሌላ አስገራሚ ዝርዝር ነው። ትዕማር ማን ናት? ትዕማር የይሁዳ ምራት ነበረች። የሞተውን ባሏን የዘር ሐረግ ለማስቀጠል ስትል ራሷን እንደ ዝሙት አዳሪ አስመስላ ከይሁዳ ጋር የተኛች ሴት ናት። አስቡት ይህ እንዴት ያለ አስደንጋጭ ታሪክ ነው! ይህች ሴት በኢየሱስ የትውልድ ሐረግ ውስጥ መካተቷ እግዚአብሔር ዓላማውን ለመፈጸም ባልተጠበቁ አልፎም ተርፎም አሳፋሪ በሚመስሉ ሁኔታዎች ውስጥ እንደሚሰራ የሚያሳይ ግልጽ ምሳሌ ነው። እግዚአብሔር እንዴት አስገራሚ በሆነ መንገድ እንደሚሰራ ተመልከቱ። በሰው ዓይን ነውር የሚመስለው ነገር በእግዚአብሔር ዕቅድ ውስጥ ትልቅ ቦታ ሊኖረው ይችላል። የልያ ታሪክ የመጨረሻው ምዕራፍ ወደ እረፍት ስፍራዋ ይወስደናል። በዚያም የሕይወቷን ዘላቂ ተጽዕኖ እናያለን። ልያ የተቀበረችው በኬብሮን በመክፈልያ ዋሻ ውስጥ ነው። ይህም የአባቶች መቃብር ቦታ ነበር። ይህ ዝርዝር ትንሽ ሊመስል ይችላል፣ ነገር ግን በመጽሐፍ ቅዱስ ታሪክ ውስጥ የልያን ቦታ ለመረዳት እጅግ ጥልቅ ትርጉም አለው። መክፈልያ ዋሻ አብርሃም ለሚስቱ ለሳራ የመቃብር ቦታ እንዲሆን የገዛው የቤተሰብ መቃብር ነበር። ይህ ቦታ ምን ያህል ክቡር ነው! ከጊዜ በኋላ አብርሃም፣ ይስሐቅ፣ ርብቃና በመጨረሻም ያዕቆብ ራሱ የተቀበረው በዚህ ዋሻ ውስጥ ነበር። ይህ የከበረ ስፍራ ነው። ልያ ከእነዚህ አባቶች ጎን በዚህ ክቡር ስፍራ መቀበሯ በቤተሰብ ውስጥና በእግዚአብሔር ዕቅድ ውስጥ ያላትን ደረጃ በግልጽ የሚያሳይ ዝርዝር ነው። ያዕቆብ በፍቅር የወደዳት ራሄል የተቀበረችው በቤተልሔም አቅራቢያ ወደ ኤፍራታ በሚወስደው መንገድ ላይ ነበር። ራሄል የያዕቆብ ተወዳጅ ሚስት ብትሆንም በቤተሰብ መቃብር ውስጥ የመቀበር ክብር የተሰጣት ግን ልያ ነበረች። ይህ እንዴት ያለ አስገራሚ ነው! ያዕቆብ ልያን በአባቶች መቃብር ውስጥ መቅበሩ የልያን አስፈላጊነት የመጨረሻ ዕውቅና መስጠት ተደርጎ ሊወሰድ ይችላል። እንዲሁም እግዚአብሔር ከእስራኤል ጋር በገባው ቃል ኪዳን ውስጥ የተጫወተችውን ሚና የሚያሳይ ነው። ያዕቆብ ልያን በመክፈልያ ዋሻ ውስጥ መቅበሩ እንዲሁ በአጋጣሚ የተደረገ ነገር አልነበረም። ሆን ተብሎ የተደረገ ምርጫ ነበር። ይህ ምርጫ የልያን እውነተኛ ቦታ በቤተሰብ ውስጥና በእስራኤል ታሪክ ውስጥ የሚያንጸባርቅ ነበር። ራሄል ያዕቆብን ልብ ብትማርክም ልያ ግን የእግዚአብሔርን ልብ ማርካለች። በቤተሰብ መቃብር ውስጥ መቀበሯ ከእስራኤል እናቶች መካከል ያላትን ትክክለኛ ቦታ ያሳያል። የልያ ታሪክ የጸጥታ ጥንካሬ፣ የጽናትና የእምነት ታሪክ ነው። መገፋትና ልብ መሰበር ቢገጥማትም ልያ ለእግዚአብሔር ታማኝ ሆና ጸናች፣ እርሱም ከአሁኑ ሁኔታዋ በላይ በሆነ መንገድ ዋጋ ከፈላት። እግዚአብሔር እንዴት ታማኝ እንደሆነ እኒ ለሚታመኑበት ዋጋቸውን ሳይከፍል አይቀርም። የልያ ልጆች በእስራኤል ታሪክ ውስጥ ወሳኝ ሚና ተጫውተዋል። በእርሷም የዘር ሐረግ በኩል ዓለም አዳኙን ተቀበለ። ይህ እንዴት አስደናቂ ነገር ነው! ልያ በሕይወት ዘመኗ ሁሉ ያሳለፈችው መከራ፣ ያጋጠማት መገፋት፣ ሁሉም ትርጉም ነበረው። ሁሉም በእግዚአብሔር ታላቅ እቅድ ውስጥ የራሱ ስፍራ ነበረው። በመጨረሻም የልያ ታሪክ የእግዚአብሔር እቅዶች ፍጹም መሆናቸውን የሚያሳይ ታላቅ ምስክር ነው፣ ምንም እንኳን እኛ ከጠበቅነው ነገር ጋር ባይገጣጠምም እኛ በምናስበው መንገድ ባይሆንም እኛ በምንፈልገው ጊዜ ባይደርስም፣ የእግዚአብሔር እቅድ ሁል ጊዜም መልካም ነው። የእግዚአብሔር ጊዜ ሁል ጊዜም ትክክል ነው። ልያ በኢየሱስ ክርስቶስ የትውልድ ሐረግ ውስጥ ያላት ሚና ስሟ በታሪክ ሁሉ እንዲታወስ ያደርገዋል። ታሪኳም ችላ እንደተባሉ ወይም እንዳልተወደዱ የሚሰማቸውን ሰዎች ማንቃቱና ማበርታቱን ቀጥሏል። የልያ ታሪክ የተስፋ ታሪክ ነው። የእምነት ታሪክ ነው። የእግዚአብሔር ታማኝነት ታሪክ ነው። የልያ ያልተጠበቀ ድህነትና መለኮታዊ ዓላማ የተሞላበት ታሪክ ልባችሁን ከነካው እንዲህ ያሉት የመጽሐፍ ቅዱስ ታሪኮች እንዳያመልጧችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ታሪክ ልክ እንደ ሌሎች የመጽሐፍ ቅዱስ ታሪኮች ሁሉ ብዙ የሚነግረን ብዙ የሚያስተምረን ነገር አለው። ሰብስክራይብ የሚለውን ቁልፍ ተጫኑ፣ የደወል ምልክቷንም አብሩ። ይህ አዳዲስ ቪዲዮዎችን ስንለቅ ወዲያውኑ እንዲደርሳችሁ ያደርጋል። ከእኛ ጋር በመሆን በመጽሐፍ ቅዱስ ውስጥ የተደበቁትን እውነታዎች አብረን እንግለጥ። የእግዚአብሔር እቅድኛ ከምናስበው በላይ ምን ያህል ታላቅ እንደሆነ አብረን እንማራለን። ልያ በባሏ ዘንድ ብዙም ተወዳጅነት ባይኖራትም በእግዚአብሔር ዘንድ ግን ትልቅ ቦታ ነበራት። ይህ ታሪክ ለእያንዳንዳችን ትልቅ ተስፋ ይሰጠናል። በሕይወታችን ውስጥ ምንም ያህል ብንናቅ፣ ምንም ያህል ብንረሳ፣ እግዚአብሔር ግን አይረሳንም። እግዚአብሔር ለእያንዳንዳችን ልዩ ዓላማ አለው። ያንን ዓላማ ለማወቅ ልክ እንደ ልያ ዓይኖቻችንን ወደ እግዚአብሔር ማንሳት አለብን። የልያ ታሪክ የእግዚአብሔርን ታማኝነት እግዚአብሔርን ጸጋ እግዚአብሔርን ፍቅር የሚያሳይ አስደናቂ ታሪክ ነው። ይህ ታሪክ ሁላችንንም የሚያበረታ ሁላችንንም የሚያስተምር ታሪክ ነው። እግዚአብሔር የተናቁትንና የተረሱትን ይመርጣል ከፍ ከፍም ያደርጋቸዋል። እግዚአብሔር የሰውን ድክመት የሰውን ስህተት ለራሱ ሥራ ሊጠቀምበት ይወዳል። እግዚአብሔር እቅድ ከእኛ እቅድ በላይ ነው። እግዚአብሔር መንገድ ከእኛ መንገድ የተለየ ነው። እኛ ማድረግ ያለብን በእግዚአብሔር መታመን እግዚአብሔርን ፍቃድ መፈጸም ነው። ልያ ይህንን እውነት ተረድታለች። እኛስ መቼ ነው ይህንን እውነት የምንረዳው? መቼ ነው ከሰው ፍቅር ይልቅ እግዚአብሔርን ፍቅር የምንመርጠው? ቻናላችንን ሰብስክራይብ በማድረግ ለዚህ ጥያቄ መልስ አብረን እንፈልግ። የልያን ታሪክ የዳሰስንበት የዛሬው ዝግጅታችን በዚህ ይጠናቀቃል። አብራችሁን ስለቆያችሁና እናመሰግናለን። ሰላም። እግዚአብሔር ከሁላችን ጋር ይሁን አሜን።